ሌላ የምትጠይቂው ነገር አለ? አዎ። እሺ አሁንም ደገምኩ። እቺ ዘረኛ ሜላትን ትግራውነቷን ስለምትወድ ነው ዘረኛ የምትላት። ከመጣ ድብና አርጋ ዘረኛ ትግራውነቴን ስለወደድኛነች ምትለኝ ከሆነልሽ፣ አንቺ ገና ትንሽ ልጆች ይዞ ሜላትን ከአንቺ በላይ እኔ የማውቃት ስትመጣ ኦርቶዶክስ ሆና ነጠላ አድርጋ ከታች ግን ትራንስፐረንት እምስ የሚያሳይ ቁምጣ አድርጋ ከላይ ነጠላ አድርጋ ነው። አንድ ቀን ተነች ተነች ትባል ረስተው ብድግ ስትል እምሷ ሁሉ ታይ። ከዚያ ደቀለት አንተ ስለምንድን ነው አፍህን ከፍተ የቀረጹ? ታስበው ድንገት እኔ እኮ ትክክል ነኝ። መቃወሚ ለምን በኛ? እሱም ረስተው አንተም አፍህን ከፍተ ኮ ተቀርጻል። አንተም እኮ ከማን ነው የሚባለው? ሸሻ እየሳፋችሁ ተቀርጻል። ያጋጥማል ይሄ ቋቋሺ። ለምን በኛ? እኔ የተቃወንኩበት ያች ልጅ አንደኛ ኦርቶዶክስ ነኝ ብላ ነው የመጣች ሁለተኛ ግን ዲያቆን አስፈርሳ፣ አሁን ካናዳ ነው የሚኖረው። ቄስ አስፈርሳ ይስማከን አስታምማለሁ ብላ እዚያው አግብታው የቀረች ናት። አሁን ደግሞ ጥላው ሂዳለች። እና ትግሬ እንደሆነች አውቅ ነበር። ስሚያ ትግሬ እንደሆነች አውቅ ነበር። እሷ ግን አማራ ነኝ እያለች

የሱስ ጋር የሚበሉ በሶሻል ሚዲያ ላይ ቪዲዮ እየቀረጹ ሌላ የምትሉ ነገር ምንድን ነው አሁን? ስለዚህ ስለ ቂጥ ፖለቲካ አልፈልግም። ሌላ ነገር አለሽ? ሪስፔክት አድርጌ ነው ያስገባሁት። ምንድን ነው ሌላ? እኔም ሪስፔክት አለኝ፣ ማርያም በጣም ትልቅ ሪስፔክት አለኝ። ስለ ቂጥ ፖለቲካ እኮ አያገባኝም። አይ እኔ እኮ ገርሞኝ ነው። ኤድመንድ የሚባል አርሶ አደር አለ፣ እሱ ጋር ሆናችሁ ስሩት። የቂጥ ፖለቲካ አያገባኝም። ማን ማን አለ ኤድመንድ የሚባል ሰውዬ የትግራይ አርሶ አደራለ እዚያ ጋ ሄዳችሁ ስሩት ፖለቲካውን። እኔ ሌላ ችግር ሌላ ችግር ያለበት ህዝብ አለ። ሌላስ ምንድን ነው? ልትሳደብ ነው የመጣሽ? እኔ ለአንተ ታዲያ ምንድን ነው ለአንተ አልሰድብም። ሚዲያ ላይ ምን እናድርግ ታዲያ ፖለቲካ የእኛ ሚዲያ ይመለከተዋሉ ፋባል? ባይተወይ አንዳንዴ እኮ አድንቅሃለሁ። እንደዚህ ልቅም ቃም የሴት ወሬ ምናምን አትወድም። እኔ አልወድም። አሁን የወሰድ መልስ ስለሚያደርግ፣ አይ እኔማ ገርሞኝ ነው ስለአይመለከተኝም ስለ ቂት ፖለቲካ አይመለከተኝም። ሌላ ምንድን ነው የመጣሽ አንቺ? እንዳንድ ትግሬ ወጣት እኛ ጋር የመጣሽ ምንድን ነው? ንገሪኝ፣ የመጣሽበት። አልኩህ እኮ እኔ ማለት ነው ሲጀመር ግን በስም ነው እንጂ አታውቀኝም። አባቴ ምንድን ነው እናቴ ምንድን ነች እህቴ ምናምን አላብራራም። ምን አገባችሁ? ትግራዊቲ ነኝ፣ ትግራዊቲ ነኝ ግን ኤርትራዊት ነኝ ምንድን ነኝ፣ ውስጣችሁ እኮ አታውቁም። በቃ አንድ ሰው ትግርኛ ስለ አወራ ትግራዊ ነው። እኔ የምጠይቅሽ የምልሽ እኔ ጋር ይሄ ትልቅ ሚዲያ ነው። አክብረንሽ በትግሬነትሽ ሳይሆን በሰውነትሽ

ላቅምም ዘረኝሰብ ያላቅ ኖ አማራ ሜስሜ የመቤት እኔ ህዋትንና ተከታዩን አንድ ሚሊዮን ህዝብ ነው የምቃወመው። ኦነግንና ተከታዩን ኦሮሞ ሻቢያና ተከታዩን ኤርትራዊ ነው። ከዚያ ውጭ ትግሬ እኔ ምንም አላደረገኝም። ኦሮሞ ምንም አላደረገኝም። እንደ ድርጅት ግን አሳደውኛል ከአየር ትራፊክ ትግራዋይ ምንም አላረገኝም። ብለታስ አንድ ሰው ትግራዋይ ስለሆነ ድርጅት በጠቃይ ቁጥር እኔ ትግሬ የገደለ ይላለ ምንም አላረገኝም። ምን ትግሬም ኦሮሞ ምንም አባለፎ ባለፈው ለራሴ አንቺ አንቺ ከንፈርሽ አሳምረሽ ደብረጽ ነው የላክሽ። አንቺ ትግሬ ለባቦች ናችሁ ምናምን አላልከኝም። ትግሬ ህዝብ አልኩኝ። ደብረጽ የሆን እኮ ግለሰብ ነው ለነገሩ የዘመኑ ልጆች ምንም እውቀት ስለሌላችሁ ግለሰብ ነው ያልኩት። ደብረ ጽዮን የድርጅት መሪ ነው፣ የትግራይ መሪ ነው፣ የትግራይ ፓርቲ መሪ ነው። እሱን የላከው የትግራይ ህዝብ። አንተስ የምን መሪ? እኔ ራሴ መሪ ወይ የምን ፖለቲከኛ? ፖለቲከኛ ምክንያቱም ለአማራ ብቻ ሳይሆን ለሌላ ህዝብም፣ ዛሬ ለሚገደለው አማራ እንጂ ስለ ትግሬ ኦሮሞ በእናቱ ቢዘቀዘቅ ምን አገባኝ? አያገባኝም። ቢኮዝ እኔ አማራ ነው ስለዚህ አንተ ከሰው ሰውነት ውጪ ምን አገባኝ? የሚገደል ህዝብ ላይ ፖለቲካል ስራ ወይስ የሚገል ህዝብን ልጭውለት? አያገባኝም፣ ስለ ትግሬና ኦሮሞ ትጀመርኮ ችግሩ ምን መሰለ ሞጣ፣ እኛ እኛችን፣ ጠይቄው ይህን ሁሉ ዘረኝነት ያሉው የትግሬ የኔም መብት፣ ቆይ ይቅርታ። በመጀመሪያ ደረጃ እህታችን መረዳት ያለባት፣ እናስረዳት፣ እናስረዳት። ቆይ ቆይ፣ ሚውት አድርጌሻል። አሁን በመጀመሪያ ደረጃ ጎበዝ፣ እኛ ይችን ወጣት የምንቀበላት ሰው ስለሆነች ብቻ ነው፣ ትግሬ ስለሆነች ኢትዮጵያዊ ስለሆነች አይደለም። እኔም ሁልጊዜ አይዲዮሎጂ ነው አሳሰብን ነው ሁልጊዜ የምቀበለው። እና እኔ እህታችን በክብር ነው የምጠይቃት፣ ወደዚህ ቤት አትምጭ። ፖለቲካ ለመስራት ከመጣሽ ናይና ስሪ፣ መብትሽ ነው። ስለ ትግሬ ቆመሽ እኛ ጋር መከራከር፣ ስለ አማራ ቆመሽ መከራከር፣ ስለ ኢትዮጵያ ቆሞ መከራከር ይቻላል። ባክግራውንድሽን ይዘሽ ግን ትግሬ ተበደለ ትግሬ ምናምን ትክክል ነው፣ እንደ ትግሬ ማለት ትችላለች። እኔ ግን በዚህ ሰዓት ለትግሬ ሕዝብ የምጮውበት ወይም ለኦሮሞ ሕዝብ የምጮውበት ሞራል ባክግራውንድም ሞራልም የለኝም። ለምን የሚዋረድ የሚገደል በሴራ የሚጨፈጨፍ አማራ የሚባል ሕዝብ አለኝና እኔ ያሳደገኝ የወለደኝ የአማራ ሕዝብና ለዚህ ያበቃኝ የአማራ ገበሬ እንጂ የትግሬ ወይም የኦሮሞ ገበሬ አለ። ስለዚህ ይሄንን ሳያውቅ የሚሞት ሕዝብ ዬ አለኝ። በዘረኝነት የምታዩ ሰዎች ካላችሁ እንደህታችን ምንም ላደረግ አልችልም። አምሃራ ፈርስት የሰው ልጅ የቤቱን መቃጠል ሳያጠፋ የጎረቤቱን ቤት ለማዳን አይሄድም። ስለዚህ አማራ የሚባል የሚቃጠል ቤት አለ። ቀጣይ የኦሮሞና የትግሬውን ቤት መሄድ እንችላለን፣ ግን እነሱ ናቸው አቃጣዮች። ነው እና ጨርሻለሁ። የነመ ቤት መጀመሪያ አንቺ ግን ከአረብ አገር ግርድና መውጣት አለብሽ። ህዋትም ላንቺ አይጠቅምሽ፣ ትግሬነት ማቀንቀንም አይጠቅምሽ። መጀመሪያ ከአረብ ሀገር ግርድና ከዚያች አንድ ሜትር በአንድ ሜትር ውስጥ አሳይተንሻል አሳይተሻል አዝኜልሻለሁ ጊፍት ሁሉ አሰጥቼሻለሁ ትግሬ ብትወን ትግሬን ብጠላማ አስወጧት ነው ምለው ትግሬ እኮ ከሊቢያ ላይ አስፈትቻለሁ አራት ትግሬዎች እኔ ዘረኝነት የለብኝም እውነታን ነው የሚመሰክረው ፖለቲካኛ እና የፖለቲካ መሪዎችንና ተከታዮችን መቃወም ሌላ ጉዳይ ህዝብን መጥላት ሌላ ጉዳይ እኔ ህዝብ አልጠላማ ሆነ ሀድጌ የሚለኝን ትግሬ ግን ሊሸከመው አልችልም ለምን እሱ ራሱ አህያ ስለሆነ ዘረኝነትን ያመጣው የፋሃን ዘመዶች ትፔሌፎች ህዋቶች ናቸው። በቂት ፖለቲካ የጀመሩ ሁለቱ ትግሬዎች ናቸው። አሁን ነው እንጂ ኤርትራ ምና የሚባል አንድ ትግሬ ነው። የቂት ፖለቲካ እነዚህ ሰዎች ይችሉበታል። ስለዚህ እህታችን ወደዚህ መጣ ሁልጊዜ ለምን እየመጣችን እንደምትጨቃጨቅ አይገባኝም። የአንሶላና የትራስ ፖለቲካ እኛ አያገባንም። ዴዚ ተደፈረች፣ እናቷን ደፈራት፣ እኔ የሚያገባኝ ነገር የለም። ዴዚ መጣች፣ ዴዚ ደግሞ ሆና ሄደች። ምንም ልታረግልኝ አችልም፣ አያገባኝም። ስለዚህ መጀመሪያ ከአረብ ሀገር ግርድና መውጣት፣ ራስን ችሎ ወደ ትምህርት ቤት መሄድ፣ ራስን ማሻሻል ትግራዋ እያሉ ከመጮህ በፊት አረብ የሚኮረኩመውን የስራ ሂደት መውጣት ነው የእኔም ቤት ትውረድ አይደል ይበቃታል። በሪስፔክት ማውረድ ነው። ሴት ስለሆነች ሪስፔክት ያስፈልጋታል። ሌሎቻችሁ ዝም ብላችሁ የምትሳደቡ ሰዎች ምናምን አቁሙት። ሌላ ይልቅ ትልቅ ነገር ልንገራችሁ እና ይሄ የቂት ፖለቲካ ምናምን አታምጡብን። ምንም አያስፈልግም አያስፈልግም። ብዙ ጊዜ እኛ እሱን የምንሰራ ሰዎች አይደለም ለማለት፣ ሰላም ጤና ይስጥልን። ሰላም ረዲ ከየት ነው? ከዚህ ከአሜሪካ ከአሜሪካ። ቴንክዩ። ዳግምስ ከኢትዮጵያ? ከኢትዮጵያ። ሰላም ብያለሁ። ምን ልታዘዝ? ወደኛ ሚዲያ እንዴት መጣችው? መልሽ፣ እንዲህ መጣ። ፍሬንድ ነ ነው ኮ ረስተኸኝ ነው እንጂ የት ነው የምትኖሪው? ቴክሳስ ስ ሂውስተን ሂውስተን። ማን የደቡብ ልጅ ነሽ? አዎ አለ ቡናም እኮ ጋብዥኝ የጋብዘሽኝ አታውቂም ስተን እኔ ከላይ ውጭ ኮ በቃ የተወሰነ ሰዓት ኮምፒተር ላይ አንድ የሆነ ዳታቤዝ ይሰራለው በቃ ወደ ሌላ ቦታ ነው የሚሄደው ወደ መዝናናት ነው የሚሄደው እንደውም ብዙ ጊዜ ፖለቲካ ስለሚወጥረኝ ስትረስ ስለሚያደርገኝ እወጣለው ብዙ ጊዜ እና ቀጥኝ ያ አይ፣ እኔ እንደውም በጣም ቢዚ ስለሆንክ ነው ቡና እንኳን እንጠራ ነበር። ቤት ቤት ነው ወይ የት ቤት ነው እንጂ፣ ቤትማን ቤት ነበር። ፋሲካ አሪፍ ነበር፣ በጣም ይሄ ደግሞ ልጅ። አንድ ማን ነበር የምወደው ዘፋኝ? ታምራትን ይመስላል። የእሱ ልጅ ነው የእሱ ልጅ ነው። የማን አውቀኛል? ብዬ ሞጣ፣ ወይኔ! የታምራት ልጅ ነው።

ኦሎይስ እንደውም ምን የሱ ዘፈኖች ሲከፍ ሰዎች ይገርማቸዋል። በጣም በጣም በጣም በጣም ደስ ብሎኛል። ራሱን የመሰለ ልጅ እንደዚህ ስላየው ንዩ በጣም ሞጣ እውነት። እንዴት በቃ ቁጭ ናችሁ እኮ ስንት ወንድም አለ? ስንት አለ? ዳግማዊ ስንት ወንድም አለ? ስንት እህቶች አሉ? ሁለት ወንድም ሁለት እህት አለኝ። ከአንድ እናት ከአንድ አባት ነው? አይደለም፣ ከተለያየ ይሁን። ሁለት እህት ሁለት ወንድም አለ። አምስት ናቸው። አምስት ነው። ሶስት ወንዶች ሁለት ሴቶች። በትክክል አንተ ትልቁ ነህ? ሶስተኛ ነኝ እኔ። ሶስተኛ ነህ። ትልቁ ወንድ ነው የመጀመሪያው። ሴት ነች የመጀመሪያው። የት ነው የምትኖረው? ኢትዮጵያ። ሴት ነች። እዚህ ነው የምኖረው፣ ኢትዮጵያ። አንተም ኢትዮጵያ ነው የምትኖረው? ስለዚህ የምንወደው ታምራት አልሞተማ፣ አልሞተማ።